ልጄ ናቡቲ ሆይ ይህ ሳጥን የገራማት ብራናን የያዘውን የመጨረሻውን የኦሪት ኮድና የአባቶችን ሚስጥር ይዟል። አደራን ይዘህ ራስ ደጀን እስክትደርስ ድረስ በህይወት እጅግ አስቸጋሪ ጉዞ ይጠብቃል። በመጨረሻም ምድር ላይ ተራራው ጠፋው ለዘር በሚባልበት ቦታ አንድ ምልክት ታገኛለም። እርሱን ተጠቀምበትም። ከዛም የምታገኘውን ይዘህ ወደምትባልበት ቦታ አቅና አቤቱ በመንገድ ሁሉ እግዚአብሔር ይምራህ፣ የሚል ነበረም። የመጨረሻውን ምስጢራዊ መልእክት በሹክሹክታ ነገሩኝ። ትንቢተ ዳንኤል ምዕራፍ 12 ቁጥር አንድን አስታውስ። ምስጢሩ ራሱን ሲፈታ እንሆ ጊዜው ያበቃል። እንዲህ ነበር ያሉኝ። ከአባቴ ተሰናብቼ በወሎና በጎንደር መካከል ጉዞ የነቀጠልኩኝ ከሰሜን ጎንደር ወደ ወሎም ከዛም ወደ ታላቁና ሚስጥሩ ያልተገለጠው አፋር ጉዞዬን ቀጥያለሁ። ወደ ሰሜን ወደ ራስ ደጀን ያደረኩት አታካችና እጅግ አድካሚ ጉዞዬን እሱን ስንቃልጌ ቀጣይ ጉዞዌን ወደ አፋር ከነገደ ያይቆባውያን ዘራቸው የሚመዘዝ በርካታ ሚስጥራትን በጉያቸው ያዙ አፋር፣ ኤርታሌ አሳይታም ወደዛው አካባቢ የራስ ደጀንንና ሚስጥራዊ የሆኑ ቦታዎችን ተመልክቼና ከአባቶቼ በረከትን ተካፍዬ እጅግ በርካታ የሆኑትን ድንቅና ልዩ ልዩ የተፈጥሮና የእግዚአብሔር ታምራትን ተመልክቼ እንሆ ጉዞዬን ወደ አፋር ኤርታ አሌ አድርጊያለሁ። እጅግ ቅዝቃዜና በረዷማ ከሆነው ከራስ ደጀን እጅግ በረሃና ሀሩር ወደ ሆነው ከአርባ ዲግሪ ሴልሺየስ በላይ የሚሞቀው ወደ አፋር ኤርታ አሌ አሳይታም ሚስጥራዊ ቦታዎች ተጉዣለሁኝ ውብ የሆኑትን የሰሜን ተራሮች አልፌና ታክኬ ጉዞን ወደ ወሎ አካባቢ አድርጌያለሁኝ ከወሎ ወደ አፋር ለመጓዝ ማለት ነው። ከዛም በጎንደር እና በወሎ መካከል ባለሁበት አጋጣሚ እጅግ የሚያስደነግጥ ነገር ገጠመኝ። የሰላሙ ዜማ፣ ቀዝቃዛው አየር እና ሰላማዊው በድንገት በጮት ተጠካም። የሩቅ የጦር መሳሪያ ድምፅ ቀስ በቀስ ወደ አስፈሪ እልልታ ተለወጠም። ምን እየሆነ ነው? ምን እየተፈጠረ ነው? ምንድን ነው? ጥያቄ ውስጥ ወደኩኝ። መጀመሪያ መንገዱን ሳጣራ ምንም ችግር እንደሌለበትና ሰላማዊ እንደሆነም የአካባቢው ማህበረሰቦች ነግረው ነበረም። ነገር ግን በአጋጣሚ በተነሳ ግጭት መሰረት እጅግ ከፍተኛ የሆነ ጦርነት እንደተፈጠረና እንደተፈጸመም ገባኝ። ወጥመድ ውስጥ ገባው ገዳዮቹ የጦርነት ድምፃቸው ሲቃረብ ጥልቅ በሆነው ጫካ ውስጥ መግባት ተገደልኩኝ። ምክንያቱም ማንም የት ነህ እንዴት ነህ ከየት ነህ ተብሎ በማይጠየቅበት ጊዜ የተገኘው በሚገደልበት ክፉ ዘመን ራስን አሳልፎ መስጠት ቂልነት ነውና ልደብቆ ለጫካ ገባሁኝ። ወጥመድ ውስጥ ገብቻለሁ። በሁለት ተፋላሚ ኃይሎች ከግራና ከቀኝ በሚተኮሱ ጥይቶች ራሱኝ አደራዬን በልችኝ? እዚሁ ቀባሪ ሳላገኝ እንዳልሞት ሰግቻለሁ። ኖ ወደ ጫካ ገባሁኝ፣ ዛፍ ላይ ወጣሁኝ። እዚያም ከፍ ብዬ ጫካውን ውሎል የጦርነት ሰዓት ሲናወጣ አየሁት። በእርግጥ በተኩስና በጦርነት ሰዓት ተራራ ላይ ወይ ዛፍ ላይ መውጣት እጅግ አደገኛ መሆኑን አውቃለሁ። ነገር ግን መሄጃዬን በማላውቅበት መንገዴ በጠፋብኝ ሰዓት በጫካው በቢር መሰመሱ በርካታ የታጠቁ ኃይሎች እጅ መውደቅ አልፈልኩም ያለኝ አማራጭ ዛፍ ላይ ተሰቅየ የሚሆነውንና የሚፈጠረውን ማየት ነው። ይህ የጥይት ድምፅ እንደ በረዶ ሲዘንብ፣ መድፉ ተራሮችን ከቦታ ቦታ የሚያናውጥ ፍንዳታ ሲፈጥር፣ ልቤ በፍርሃት ይረግፍ ነበረ። ኦ እግዚአብሔር ወይ ምን አይነት ፈተና ነው? ምን አይነት መታምር ነው? ምን አይነት ጭንቀት ነው? ላሉ እጅግ ከፍተኛ የነበረው ተኩስና መናወጥ ለተወሰኑ ደቂቃዎች ጋብ አለም ተኩሱ እየራቀ ይመስላል። ሰላም ወይ ነፋሻማ የሆነ ጽጥ ያለም አካባቢ ተፈጠረም። አዋፋት ከያሉበት መውጣት ጀመሩ። እኔም ምን ተፈጥሮ ነው ምን ነገር ተፈጠረም፣ ሰላም ሆነ ወይስ ምንድነው ማለት ጀመርኩኝ። ነገር ግን ከተንጠለጠልኩበት ዛፍ ወርጄ መጓዝ አቅም አጥቻለሁ። ምክንያቱም መሄድበትን ቦታ በግልጽናም በሆን ስለማላቆም የት እንደሚያደርሰኝ ወደ የት እንደሚመራኝ አላቅምና እርግጠኛ አለመሆን እዛው ዛፍ ላይ ተንጠልጥዬ ቀረሁኝ። ከተወሰነ ደቂቃዎች በኋላ ሰዎች ማለፍ ጀመሩ። የታጠቁ ሰዎች ቢዚና በዛ ያልፋሉ። እኔም ከዛፉ ሁኜ ቁልቁል እመለከታቸዋለሁኝ። ከተወሰኑ ደቂቆች በኋላ ዛፉ ላይ እንደተንጠለጠልኩ እዚያም ከፍ ብዬ ጫካውን ውለል በጦርነት ሲናጥ የነበረውን ሰማይ እየተመለከትኩ ባለሁበት አንድ ድምፅ ሰማሁም የሚያቃስትን እጅግ የሚያሳዝን የሲቃ ድምፅ እጅግም ልብን የሚበላ መንሰፍሰፍ ወየሁናቴ ወየሁናቴ የሚልን ድምፅ ሰማ ሰማለሁኝ። ተመለከትኩትን ከታች ከስር ከቁጥቋጦው ላይ ጋደም ብሏል። በደም የተነከረ እጅግ ልጅ የሆነ በ15 እና በ16 ዓመት መካከል ያለም በህመም እየተፈራፈረ ተኝቷል። ፊቱ በላብ ተጠምቋል። አይኖቹ በሰቆቃ ተሞልተዋል። ጓደኞቹ ተተውት ሂደው እንደቆሰለ ይጮኋል። ወይኔ ድሃዋ እናቴ ይላል፣ ወይኔ እናቴ መየ ሞትኩልሽ እናቴ ይላል። ከላይ ሆኜ ሰማዋለሁ፣ አደምጣለሁ። ልቦናዬ በፍርሃትና በሐዘን እምባዬ መውረት ጀመረ። መርዳትና ማገዝ እንዴት ላርግ ጌታ ሆይ እንዴት ላርግ ምን አይነት ፈተና ላይ ጣልከኝላለሁ ይህ ልጅ ገና ያላደገ ክፉና ደግን እንኳን ለይቶ ያላወቀ ገና ታዳጊ ነው ጌታ ሆይ ለፈተና ጣልከኝ በወርድስ ምናልባት የታጠቁት አለ መሳሪያዎቹ ቢመጡስ ምናልባት ቢገልኙስ አደረየን ለማንትቼ ተጨነኩኝ የልጁ ለቅሶ የልጁ መንሰፍሰፍ ወየው ጌታዬ ወየው እናቴ? ወየው ወየው ማለት በእውነቱ በአይኖቼም ባነ እንዲፈሱ አደረጋቸውም። ከፍርሃት እንዲሁም ከራሴ አደራ ግፊት የተነሳ ሰውነት የደነደነም። ዛፉ ላይ እንደተንጠለጠልኩ ሳጥኑን አጥብቄ አያስኩትም። ይህንን ታዳጊ ይህንን ልጅ መርዳት እንዴት እችላለሁ? የማይፈታው ቆድ፣ ይህንን ሚስጥራዊ ጉዳይ ይዤ ልጁንስ እንዴት አድርጌ የብዙዎቹ መዳኛ ይሆናል ያልኩት ይሄ ዕቃ ወይ በጦርነት ይወድማል ወይ እኔን ያስገድለኛል። ምናልባትም ምን ነገር ይዞ ሊመጣ እንደሚችል አላቅም፣ ግራ ተጋባው። ነገር ግን የሰውነት ህመሙና የአይኖቹ የእርዳታ ልመና ልቤን በላውም። አደራ ቢኖርብኝም ሰብአዊነት ከሁሉም በላይ ነው። ሳጡን በልብስ የደብቂ፣ በፍጥነት ከዛፍ ወረድኩኝ። ልጁ ሲመለከት ደነገጠ፣ ተርበተበተ። እንባዎቹ ከላይ ከላይ የወርዱ ጀመረም። ገና ታዳጊ ነው። ገና በቁመትም በውፍረትም ኮሰመንና እንደ ልቡ በልቶ እንደ ልቡ ያሮጠም እንደ ልቡ ተዝናንቶ እንደ ልቡ ያላደገ ገና ታዳጊ በመከራ ውስጥ ያለም ልጅ እንደሆነም ገጽታውን አይቼ ለመረዳት ሱ አልፈጀብኝም። ደነገጠ። ሀቢያ ይዞ፣ አይዞ ላግዝ ነው ልረዳ ነው ምንም አላረገም አልኩት። ተጠጋውት ምኑ ነው? እሙና ነው? ደጋግሜ ጥያቄዎችን መጠየቅ ጀመርኩት። እሱም ድንገት ከብቶችን እያገድን እያለን ጦርነት ተጀመረ። ከዛ መሮጥ ጀመርን። አንዳንድ ጓደኞች ጓደኞቼ በጥይት ተመቱ፣ ሞቱ። እኔም ይኸው እግሬ መተውኝ መራመድ አልቻልኩም። እጅግ ያሳዝናል። ከረኝነት ድንገት በተፈጠረ ጦርነት ምክንያትም የተጎዱ የሞቱና የቆሰሉ ጓደኞቹ እንዳሉ ነገረኝ። ሌሎቹ ደግሞ እንደሮጡ እግዚአብሔር የፈቀደላቸውም እንዳመለጡ ይሄ ልጅ በደከመ አንደበቱ አወራኝ። የሰውነት መሙና ሌሎቹ የእርዳታ ልመናም ልቤን ስብረራ አደረገውም። አደራ ከሰብአዊነት አይበልጥም። ሰብአዊነት ከሁሉም በላይ ነው። ምናልባት ይህንን ሳድርግ ራሴን አሳልፌ እየሰጠሁ እንደሆነ ይገባኛል። ወደ ልጁ ተጠግቼ የደረሰበትን ከባድ የእግር ጉዳት አየውት። ምንም የህክምና ቁሳቁስ አልነበረኝም። በፍጥነት ከወገቤ ላይ የነበረውን ፎጣም አወረድኩትና ቀደድኩት። ከሁለትም ቁስሎቹንም አጽልቼ በተቻለ መጠን አሰርኩለት። ለእግሮቹ እንኳን ጫማ የሌለው ለአካሉ መሸፈኛ እራፊ ጨርቅ እንኳን የሌለው ገና ታዳጊ እረኛ ነው። እድሜ ስንት ነው? አልኩት። 14 ነው እድሜ እግሮቹን አንጠልጥሎ የተንሰፈሰፈም አይዞ፣ አግዛሃለሁ፣ አይዞ አብሽ፣ አይዞ አይዞ ከኔ ጋር ትሆናለህ አልኩት። እርሱም በተስፋና በስቃይ ሆኖ ሄድ፣ ካገኙ ይገሉሃል፣ ሄድ አለኝ። ይህ ብላቴናና ታዳጊ አዘነልኝ። ስለኔ ሞት እንጂ ስለሱ ሞት አላሰበም። ስለኔ መጎዳት እንጂ ስለሱ ስቃይ አላሰበም። ሄድ፣ ሄድ፣ ካገኙ ይገሉሃል አለኝ። እኔ ግን ይበልጥ የእሱ አነጋገርና ርህራዬ ልቦና አራደው። ከርሱ ጋር ሁኜ ዋጋ ለመክፈልም የእግዚአብሔር ፍቃድም ከሆነ ይሁን ብዬ ወሰንኩኝ። ስም ማን ነው? ያልፋል ባላለሁ፣ ያልፋል አለኝ የታዳጊ እሺ ያልፋል፣ አይዞ፣ አብረን እንወጣለን፣ እግዚአብሔር ይረዳናል፣ አይዞ አልኩት። ግሉንም ደግፌ ከጫካው ለመውጣት ስንሞክር የጥይት ድምጽ ከምንገምተው በላይ ቀረበ። ድጋሚ ጦርነት እንደጀመሩና እርስ በርስ እየተገዳደሉ እንደሆነም ገመትን። ተከብናል። የጥይት ድምጽ ከምንገምተው በላይ የቀረበ ነው። መውጫጣን ድካም፣ ፍርሃትና የመምጮት ይህንን ታዳጊ ያልፋልን እያሰቃየንም አዘልኩትም። ያኔ ነው የተረዳሁትም ከዚያ አሳዛኝ ቦታ በመውጣት ብቸኛውን አደራዬን ሊያስጥለኝ እንደሚችል እየገመትኩ ነበረም። ነገር ግን ከተያዝኩኝ። በሳጥኑ ውስጥ ያለው ሚስጥር ወደ ተሳሳተ እጅ እንዳይገባም አስቢ ያለው ያ በታላቁ ቦታ ላይ የሰጡኝና የላኩኝን ተልእኮ፣ ይህንን የመሳትዳ እጅግ ከባድ ነው። የመርሳትዳ በጨካኞች እና በክፎች ከገባ እጅግ በጣም ከባድ ነው። በልቤ ውስጥ ደማቅ ውሳኔ ነው ወሰንኩ። ሳጥኑን፣ የብራናውን ኮድና ሚስጥራዊ መረጃዎችን መቅበር እንዳለብኝ ወሰንኩኝ። ያልፋል አልኩትም። አቤት ጋሻለም በቁጥቋጦ ስር አስቀምጨው የድንጋይ ሹል አነሳሁኝ። ተመልከትም በአቅራቢያ ባለው ጥቁር አፈር ውስጥ በፍጥነት መቆፈር ሲጀምር ያልፋል ይመለከተኛል። ነገር ግን እሱ ከህመሙ ጋር ነው የሚታገሉም። ምን እየሰራሁ እንደሆነ እንኳን አልገባውም። ሳጥኑን በውስጡ የሰሜን የኢትዮጵያ ገዳማት ሚስጥር የያዙትን የኦሪት ኮድ ብራናዎች ሳጥኑን እንዲሁም ከአፋር እስከ ኤርትራናም ታላላቅ የሆኑ ታልምርና ሚስጥራትን የደበቀውን የሚስጥራዊ ኮድ ጭምር በዚሁ ቦታ ላይ ቆፍር የቀበርኩት፣ አፈሩን መልሸህ ደፈንኩት። ከዚያም ድንገት በጦርነት ብሞት ወይም ብያዝ ሚስጥሩ እንዳይዳፍን የመጨረሻ ድራዬን በአንድ ጥንታዊ ድንጋይ ላይ በሹል በመጻፍ አስቀመጥኩት። ያልፋል ከእግሮቹ ጋር ይሰቃያል። ወየሁ ይላል፣ ወየሁ ይላል። ድምጽን ቀንስ ባክ እለዋለሁም። ከዛም ቀናብ እየተመለከትኩትን ያልፋል። ይህም ቦታ ታውቀዋለህ አልኩትም። አው ከብቶችን የምናለቀምበት ቦታ ነው አለኝ። በቃ እንዳትረሳው። ለምን ጋሼ? በቃ እንዳትረሳው አልኩትም። ያልፋልም ባንገቱ ነጥንቆ እሽታና ይሁንታውን ገለጸልኝ። ምናልባት በዚህ አጋጣሚ ቢያገኙን እሱን ልጅና ታዳጊ ስለሆነ እሱን ምንም ነገር ላያደርጉት ይችላሉ፣ ምናልባት እኔ ሲያገኙኝ ግን ረራሄ ላይኖራቸው ይችላል የሚል ስጋት ስላለ ነው ያለፋል ይሄንን ቦታ እንዳትረሳ ያልኩትም። ከዛም በፍጥነት ወረቀት አውጥቼ መጻፍ ጀመርኩኝ። ስም የዘር ስር የማለት ዛፉ እዛው አካባቢ ያለውን የዘሩን ስም ወይም ደግሞ የበቃየውን ስም እየጻፍኩት ነው። አካባቢ ራስ ደጀን ተራራም ከሰሜን ጫፍ በታች ጠፋው ለዘር የሚወስደውን ጥንታዊ መንገድ ዳር የመሬት ምልክት ሦስት ቅርንጫፎች አሉት። ወደ ደቡብ ምዕራብ አቅጣጫ የተጠማዘዘ መብረቅ የመታት ጥቁር ዛፍ ስር ሚስጥራዊ ኮድ የመፍቻው ቁልፉ 314 127 64። ይኸውልህ፣ ያልፋል። ሰሜን ሲባል ታውቀዋለህ? ራስ ዳሽን። አዎ ወደዛ አካባቢ ትሄዳለህ፣ ወደዛ ትጓዛለህ። ይህ የእግዚአብሔር ቃል ነው። የተቀበረው አደራ ሳጥኑ ሲገኝ በራስ ደጀን ለሚገኙት አባት ትንቢተ ዳንኤል 12 14 ብለት ነግራቸዋል። አንተም ዳንኤል ወይ እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉን ማተም ብዙዎችም ይመረምራሉ፣ ዕውቀትንም ይበዛል የሚለው ሚስጥራዊ ትርጉም በሚስጥር ነገራቸው አልኩትም። ይህን ሚስጥራዊ ድንጋይ ቆፍር ያለው ብዬ ባሰብኩት ስፍራ ላይ አስቀመጥኩትም። ከዛም የአልፋር ጋር ለመሸሸግ ሞከርን። በጀግንነት የሚራመድ ታዳጊም አሁን በሕመም አንገቱን ለፍቷል። በእሱና በሳጥኑ መካከል የነበረው ትግል በውስጤም ባፈጠረም ሳጥኑን ቀበርኩትም። አንዳንድ ሚስጥራዊ ነገሮችን ማስቀመጥኩት። አሁን የቀረኝ ሌላኛውን አደራዬን ይህን ታዳጊ አልፋልን ነው ያስኩትም። አዘልኩትም። አይዞ በርታ፣ እናመልጣለን አልኩትም። ከዛም የጥይት ድምፁ ከኛ 50 ሜትር አካባቢ በሚገኝ ኮረብታ ላይ ሲጮህ ተሰማም። ተያዝን ማለት ነው አልኩኝ። እኔም ያለፋል እጆችን አጥብቆ ያዘኝ። አይዞ አትፍራም አይዞ አልኩትም። አመሰግናለሁ ጋሼ አመሰግናለሁ አለም። እንባው ከአይኖቹ እየፈሰሱም፣ እኔን ብትተወኝ ትድን ነበርኩ። አንተ ግን ሂድ እባክህ ሂድ እያለ ማልቀስ ጀመረም። ዝም በል ይዞ አብረን እንወጣለን እግዚአብሔር አለ አልኩትም። በእኔ እርዳታ ተስፋ ካደረገም በኋላ ጦርነቱ ሊያስቆመው አልቻለም። የሱን ፊት አይቼ እኛ ከታላቁ ገዳም የተቀበልኩትን አደራ የሰው ልብ ከኮድና ከብራና በላይ የተቀደሰ መሆኑን በውስጤ እንዲሰማ አይሆንም። ቅድም ያለ ሰው ቅድም ያለ ሰው ቅድም ያለ ሰው ሰባዊነት ይቅደም እላለሁ ለልቦናይ የጥይት ድምጹ ሊደርስብን ሲቃረብ እኔና ታዳጊው ያልፋል የመጨረሻውን ጥንካሬያችንን ሰበሰብን። ተፋፍመን ወደ ጥልቅ ወንዝ ዳርቻ መውረድ ፈለግን። ነገር ግን ያንን አልፈን ለመሄድም ሌላ ፈተና ሆነ። ያልፋል ጉዳቱ እየባሰበት መጣም መራመድ እስከማይችል ድረስ ተቸገርም። አንዴ ሳዝለው፣ አንዴ ሳወርደው ከሰሜን ጎንደር ከታላቁ ከቅዱሱ ቦታም የመጀመርኩት መንገድ የጀመርኩት ጉዞ በእውነቱ ተስፋ አስቆረጠኝ። እኛ አባት ላኩልኝ ሚስጥር ወደ ራስ ደጀን ጫፍ የወሰድኩበት ጉዞ አሁን ደግሞ የጀመርኩትን ቦታ ወደ አፋር ለመድረስ የህይወት ሞትና ትግል በእኔ ላይ እየተፈራረቁ መከራዬን አበዙትም። ያልፋል በደረሰበት ከፍተኛ ጉዳት ምክንያት ብዙ መጓዝ እንደማይችል ግልጽ ሆነም። የጥይት ድምጽና የሰው ጮት ከኛ ጀርባ እየተቀራረበ መምጣቱን ስመለከት ቶሎ መወሰን እንዳለብኝ ወስኛለሁ። ባንድ በግዙፍ ድንጋይ ጠባብ ደረቅ ዋሻ የምትመስል መደበቂያን ከሩቃዩ ና ያልፋል አልኩና ከፍኩትም። በቀስታ እዚያው ደበኩትም። እዚህ ቆይ ማንም እንዳይ በመለስ ጥሩ ካልሆነ ግን ይህንን ቦታ አትረሳውም። አይድል አደራን ይዘኑር አልኩትም። ይህ እጅግ አይኖቹ የሚያሳሱ የውሃናም ቅንረኛም ያልፋል የደከሙ እጁን አንስቶ ትከሻ እንዳበሰኝ ማልቀስ ፈልጓል። ተቆጣሁት ባይኖቼ፣ ዝምበል አይዞ በርታ፣ ምንም አትሆንም፣ እኔ መንገድ ላስቀይራቸው ነው። ከዚያም ያለምንም ማመንታት ከኪሴ ስልኬን አወጣሁና ደወልኩኝ። ይስልክ የመጨረሻ ስልክ ሊሆን ይችላል። ቢወሰንኩ ደወልኩኝ። የደወልኩት ታላቁ ሊቁ ባታዊውና ጻድቁ ንፍሳቸውን የማረውና ለየኔታ ጥበው ታየ ነበር ለሳቸው ወረድ ደወልኩም። ናውት የነኝ የኔታን በፍጥነት አገናኘኝ። የኔታን አገናኘኝ አልኩትም። የኔታ ጥበው ማለት እጅግ ታላቅ እጅግ በእግዚአብሔር ዘንድ ክብርና ሞገስ የመላላቸው ታላቅ ጻድቅ፣ የሀገር ባለውለታ ናቸው። በርካታ ሺህ ተማሪዎችን ያስተማሩ፣ ሊቃነ ጳጳሳትንና ፓትርያርኮችን ሁሉ ያስተማሩ ዘመናቸው እንዲነው ዕድሜያቸው የሚያክል ነው የማይባል በጸሎተ ማርያም ቁስልንና መከራን ችግርንና ጭንቀትን የሚፈውሱ ታላቁ አባት፣ የዛራው አድባር ነበሩም። ታላቁ የኔታ ጠው ታየ ለረዱ እንዲያልኩትም የኔታ የሉም፣ ጸሎት ላይ ናቸው አለኝ። ረዳቸው እንዲህ በለህ ነገራቸው ነገራቸው በፍጥነት ነው የኔታ ነገራቸው። አደራ፣ ወጥመድ ገብቻለሁ፣ በጸሎቱ ያስቡኝ። ሞት እየተከተለኝ፣ ገዳዮቼ እያሳድሩኝ ነው። የምስጥሩን ኮድ አስቀምጫለሁ፣ በጸሎት ያስቡኝ አባቴ። ስልኩን ዘጋሁትም። ስልኩ ከየት እንደተደወለ ከመታወቁ በፊት መጥፋት ነበረበትም። ያለምንም አመንታት ቀጣዩ እንቅስቃሴ አደረኩኝ። ከልቤ ጸሎተ ማርያም መድገም ጀመርኩኝ። ቃላቱ በከፍተኛ ፍርሃት ውስጥ ያለው ደጋሻ ይሆንልኝ ነበረም። ከጦርነቱ አቅጣጫም በፍጥነት ወደ ሌላኛው መጓዝ ጀመርኩኝ። ቁስለኛ ወይም ምርኮኛ ያለ ብለው በሚያስቡበት ቦታ ሳይሆን ዓላማዬን ግልጽ ነበርም። የማሳደጀውን መንገድ ማስቀየር ልጁን

ኦ ሆይ ምዘነ ጸርቆ ከፈል ከታነብብ እንዛ የመርከ ፍዱይ ከጻየፈ ወቀም ሚስጥራቦም ኖ ካየሁት ከፍዬ እየተናገርኩ ካወቅኩት ከፍዬ እየጻፍኩ የአባቶችን ሚስጥር እየጠበቅኩኝ ይህን እውነተኛ መንገዴንና ጉዞዬን እያስጎበኛችሁ እገኛለሁ። ምናልባት እኒህ ታሪኮችና እኒህ እውነቶች ለሚቆረቆርና ለሚቆጭ ለዘመንና ለትውልድ ለሚያስብ ማነሳሻ ይሆናሉ። ሀገርን ለመታደግ ሕዝብን ከወደቀበት ለማንሳት ኢትዮጵያን ወደ ቀደሞዋ ክብርና ሞገሷ ለማስነሳት የተበተነውንና የወደቀውን ወገኖቻችንን እንዲሁ ለመሰብሰብና ሀገርን እስከ ክብርና ልዕልናዋ ከፍ ለማድረግ ለሚሹና ለሚያስቡ ሰዎች ነው እንዲደርስ የሚፈልገው።